በጣም ደስ የሚል ስፒች ነበረ። በጣም ደስ የሚል አላማ ጋር ነበራት ላይ የመጣችሁት እና እንደ አጠቃላይ እኔ ያው ለግል ጠይቀ ኢንስፓሬሽኑ ምን ነበረ? ኦኬ፣ የመጀመሪያው የኢንስፓሬሽን ጉዳይ ኢንስፓየር እስከምትደረግ መጠበቅ እንደሌለብን ነው የምናስበው። እንደ አንድ የሙያ እንትን ባለሙያ ኮንተንት ክሬት የማድረገው ነገር ሙያ እስከሆነ ድረስ እንደ ሙያ ማህበር አንድ መዋቀር አለብን የሚባል ስላለብን የመጀመሪያው ህብረት የለም። በፊት ከዚህ በፊት የነበረው በጣም መበታተን ነበረ። አንዳችን ስንጎዳ አንዳችን ስናጠፋ የሚል የለም፣ የሚያስተካክለን የለም። ጥሩ ስናደረግም እንደዚህ የሚያበረታተን የለም እና እንደ አንድ የሶሻል ሚዲያ ኮሚኒቲ ወር ደግሞ እንደ አንድ የሚዲያ አቋም ተቋም ተቋምና አንተን ማህበር መቋቋም እንዳለብን ስላሰብን ነው። ይሄን ነገር ያለው በቅርብ ጊዜ ተጀመረ ነገር አለ ከረጅም ጊዜ በፊት ነው። እንግዲህ ቅድመ ብሩ ጊዜ እንደነገራችሁ ከሆነ ከሁለትና ከሶስት ወር በፊት እንግዲህ የቲክቶክ ተወካዮችን አግኝተን ስለ ሞኔታሪዜሽን ጥያቄዎች፣ ስለ ቬሪፊኬሽን ጥያቄዎች ምናምን ጥያቄዎች ላቅርብ ነበረ እና ከእዚያ ጀምሮ ያመጣ ነው ነገር ነው። እንግዲህ አሁን ላይ እንግዲህ እግዚአብሔር ይመስገን በሁለት እግሮ ይቆመልን ማለት በጣም ደስ ነው። ደስ አላማ አለው። በጣም በርካቶች እንደሚገቡበት ተስፋ አድርጋለሁ። ወደ አንተ ኮንቴንት ስንመጣ ፖለቲክስ ኢንትረስትድ ነው። ወንድ ልጅ ፖለቲካና ኳስ ካላወራ ወንድ ልጅ አለም ይባላል። ብዙ ጊዜ ፖለቲክስ ወደድንም ጠላንም በአንድም ሆነ በዙ በሌላ መንገድ አፌክት የሚያደርገን ነገር ነው። እንደምንረዳው ከሆነ በጂኦፖለቲካል ነገሮች ሊሆን ይችላሉ። ኦርደር ሞጅም ጀስ ፖለቲካን ከውጭ ሆኖ እራሱ ኖቲስ ማድረግ በአንድም ሆነ በዘዋሪ መንገድ ኢፌክቱኛ ህይወት ላይ ስላለ ማዳመጥ አለብን መረዳት አለብን ብዬ ስለማስብ ነው ወደዚህ ነገሮች ውስጥ የገባሁት። ከልጅ ከልጅፍ ጀምሮ የፖለቲካ መጽሐፍ አነብ ነበረ። የፖለቲካ ፊልሞችን፣ የፖለቲካ ዶክመንተሪዎችን መለከት ነበረ። የሶሻሊዝም ካፒታሊዝም እና የመሳሰሉ ነገሮች ላይ በጣም ኢንተረስት ነበረኝና ከዛ ነው የመጣው። አሁን እንግዲህ ፕላትፎርሙን አግኝተን ለህዝቡ ለማሳወቅ በቃ እንግዲህ ነው። የትኛው ፕላትፎርም ላይ ነው እነዚህ አይነት ኮንተንቶችን ሞር ቲክቶክ? አሁን ቫይራል የማውጣት አቅም አለው። ግን አንተ መረጃዎችን ለማግኘት መረጃዎችን ለመሰብሰብ ሞር የትኛው ፕላትፎርም ላይ ነው? ጊዜ ይመሳቀ በጣም የግድ አንድ ፕላትፎርም መሆን የለበትም። አንዳንዴ አንድ ቪዲዮዎችን ለመስራት ለምሳሌ ጥናታዊ ጽሁፎችን ማንበብ ካለብኝ ምናምን ብዙ ብዙ ዌብሳይቶችን አንዳንዴ ሪፈር ላደርግ ይችላለን። ለ30 ሰከንድ ቪዲዮ እስከ አምስት ሰዓት ሪሰርች ያደረኩበት ጊዜ አለ በስነ ስርዓት ከስራ ሁሉ እንትን ብለን ማለት ነውና ብዙ ጊዜ ሌሎች መስማት የምትፈልጉ ነገሮች እንደዚህ አይነት ነገሮች ማግኘት የምትፈልጉ ከሆነ ትዊተር በጣም አሪፍ ነው። ኤክስ ኤክስ የሚባለው ትዊተር በጣም አሪፍ ነው። ለመረጃ ነምበር ዋን የተቀመጠ አፕሊኬሽን ነው። አፕሊኬሽን ቀላል ስለሆነ ነውና ሰርፍ የምናደርጋቸው ቦታዎች እዛ ላይ ነው እና እዛ ላይ የነገረው ነገር ደግሞ ድጋሚ ኮንፈርም ለማድረግ ኦፊሻል ዌብሳይት ላይ ተመልሰን ሄደን ኮንፈርም አድርገን ጽፈን ብዙ ነገር ነው ምንለው። ለዛም ነው እንግዲህ እንደ ማህበር መቋቋም አለብን ብለን ያሰብነው። ስለዚህ ዲፕሊ ፖለቲክስ ላይ በደንብ ኢንትረስቱ ማለት አለም ጦርነት በጣም በከባድ ዘመናዊ መሳሪያዎች ይካሄዳል አራተኛ አለም ጦርነት ግን በእንጨት እና በዱላ አክቹዋሊ የአባባሉ እንዴት ነበር መሰለች ሶስተኛ አለም ጦርነት በምን የሚዋጉ ይመስላል ብለው ሶስተኛውን ባልነግርም አራተኛው ልንገርህ አራተኛው በድንጋይ እና በዱላ ነው ያለው እንግዲህ ለምሳሌ የመጀመሪያ አለም ጦርነትና ሁለተኛ ጦርነት መካከል የነበረችው ሀያ ዓመት ጋፕ ነች በሀያ ዓመት ጋፕ ውስጥ የኒክለር ጦር መሳሪያን ክሬት አድርጎ እልቂቱ ያን ያክል ሲሰፋ ጦር መሳሪያዎች አድቫንስ ያደረጉበት ዴቨሎፕ ያደረጉበት ሀያ ዓመት ብቻ ነበረች። ሀያ ዓመት እንግዲህ ከአለም ታሪክ ጋር ስታይ በጣም ትንሽ ነች። ሀያ ዓመት አሁን በእኛ ትልቅ ሊመስላ ይችላል። እ ሀያ ዓመት በጣም ትንሽ ነች። ብዙ ነገር ዴቨሎፕ ለማድረግ ና በሀያ ዓመት ውስጥ እንደዚህ አይነት ኢምፓክት ከመጣ በ30 በ40 ና በ50 ዓመት ወደሞስ ከመቶ ዓመት ባለው ነገር ውስጥ ምን ያክል የረቀቀ ጦር መሳሪያና ህዝብን ጅምላ ጨራሽ ነገሮች ይሰራሉ የሚል ግሙትን ያስቀመጠበት ነው። የአንድ የኒክለር መሳሪያ እንግዲህ አስር አስራ አምስት ኪሎ ሜትር ውስጥ ያለ ነገር በአንድ ማትነን የሚችል ከሆነ ሚሊዮኖች የሚሞቱበት ሚሊዮኖች የሚጠፉበት ነው በተወሰኑ ደቂቃ ውስጥ እና የዓለምን ሲቪላይዜሽን እስከምናውቀው ድረስ ሊያጠፋብና ዲስሎ ሊያደርግብን የሚችል ጦርነት ይሆናል ተብሎ የሚታሰበ ሶስት ያም ጦርነት አስራ አንደኛው ሰዓት ላይ ደርሰን ነበረ። አሁን ተመልሰናል። አሁን ተመልሰናል። አሁን ተመልሰናል። ፖለቲካ ውሸት የለም። ኳስ አያለው። ኳስ እከታተላለሁ

ትክቶከር ብቻ ሳይሆን ጠቅላላ ሶሻል ሚዲያ ነገር የአንድረስትሜት እንዴት መሰለች፣ እንደ ሙያ አይታይም። ሶሻል ሚዲያ ከቤት ማድረግ ማንም ስልክና ኢንተርኔት ስላለው ብቻ ሶሻል ሚዲያ ኢንፍሉንሰር መሆን ይችላል ተብሎ የሚታሰበው ነገር ነው። እንግዲህ በሀገራችን ብቻ ሳይሆን በተለያዩ በዓለም ዙሪያም ይህን ሶሻል ሚዲያ ለመጥፎ ዓላማ የሚጠቀሙት ሰዎች በማየት ነው እንግ ነጭ ወረቀት ይዘሽ ትንሽ ጥቁር ነጥብ ካይሽ ጥቁር ነጥብ ነው ፎከስ መታረጁ። የአብዛኛው የነጭ ነጭ ነገር አትመለከቹ። መልካም የሚሰራ ሰው በዛች በትንሽ የጥቁር ነገር ብቻ ከቨር ይደረጋል፣ ይታፈናል፣ ይታመቃል። እኔና ጓደኞቼ ይሄን ነገር ስንመሰረት መልካም ስራዎችን እየሰራን መልካም ኢንፍሉዌንሶችን እያሳደርን ሰዎች ላይ ሰዎችን እያነቃቃን ኢንፎርሜሽኖችን እየሰጠን ብዙ ብዙ ነገሮችን ሞከርናል፣ ጥረናል። ፐርሰናል ይሄን እንግዲህ የተናገርኩት ነገር ነው። እንግዲህ እኔም በሀገራዊ ጉዳዮች ላይ ወደኋላ ብዬ አላውቅም የ ሀገር እንትን ማለት ላይ ህብረትና አንድነት ላይ ወደኋላ ኋላ ብዬ አላውቅም። ይሄ የማንም ፑሽ የተደረገ ሳይሆን ከኛ ከራሳችን የመጣ ነገር ነው። እነሱ እነሱ ነገሮች እንግዲህ እያደረስንበት ያለው ሶሻል ሚዲያ ፕላትፎርማችን ወይም ደግሞ ሶሻል ሚዲያ ኮንተንት ክሬተር ናቸው ተብሎ እንዲናቅብንና መጥፎ ስም እንዲሰጠን አንፈልግም። አንደኛውም የምትቋቋምበት ይሄ ነው ሙያ እስከሆነ ድረስ እንደ ሙያ መከበር አለበት የሚባል ነው። ያው የኛ ሀገር እንትናችን ስለሆነ ነው የኢትዮጵያ ውስጥ የሚፈጠረው ነገር ስለሆነ ነው እንጂ ትልቅ ሙያ ነው። ፖዚቲቭ ነገሮች የምንሰራበት ፕላትፎርማችን ነው። ሀገር አንድ ነው። በነገራችን ላይ ይሄ ሁሌም እንትን ማለት ፈልጋለሁ። ሀገር አንድ ነው። የሚተካ ሀገር አይደለም ያለን ሀገራችንን ከመፍረስ ሀገራችንን ከክፉ ነገር መታደግ አለብን እንደ ወጣት። በነገራችን ላይ ው የትልልቆችን ሲኒሮቻችን የጋበዝንበትን እሱ ነው፣ እነ ሠራዊት ፍቅሬ የመሳሰሉ ትልልቅ የሚዲያ ሰዎች እንዳትበታተን ሀገራችን ጠብቀውልን ለኛ ከሰጡን ዘመኑ ደግሞ ሶሻል ሚዲያ እስከሆነ ድረስ እኛ እስከሆነ ድረስ ሀገራችን የምንረከበው በዛ ነገር ላይ እነሱ በሰሩት ነገር ላይ አጠንክረን መስራት አለብን። አሪፍ አድርገን መስራት አለብንና በሀገራችን ጉዳይ ቀልድ አናውቅም። እኔም ሙሉንንም ደግመነዋል። የአገር ጉዳይ ድርድር የለም። ያው ቴንኪ በጣም